እና ተረጋጉሺ፣ ይሄንን ሀይሚና ልጅቷ ፕራንክ እያደረጉት ነው፣ ብሩኬን ማለት ነው። አንድም ፕራንክ እያደረጉት ነው፣ ሁለትም ለማስተማር ፈልጋ ነው፣ ሀይሚ ማለት ነው። እንጂ እቺ ልጅቷ ኮ ከብዙ ዩቱበሮች ነው የምሰራው እሱ ኮ ብሏል አደለ? ብዙ ወንዶች ጓደኛ ሊኖረት ይችላል፣ ግድ አይሰጠኝም፣ እኔ ማረገውን አውቃለው እያላን ነበረ። ልጅ እኮ አታቁትም እንዴ? በኮንፊደንስ ነው እያወራለሁ እና ፍቅር ዝም ብሎ እንይዛል እንዴ? ኧረ ዘንድሮ ፍቅር ምንድን ነው? ሰው ተረጋጎ ተረጋጎ ለማስተማር ነው፣ ሌላም ፕራንክ ነው እያደረጉት ያሉት ሀይሚና ሊንዳ ማለት ነው። ያስታውቃል እኮ የሀይሚና የልጅቷ ፊት ያስታውቃል። የምር ግን ብርኬ የምር በጣም የደነገጠው በጣም ማለት ነው ያላሰበው ነገር ገጠመው። ጉድጓድ ስትቆፍር አርቃት ቆፍር፣ ማን እንደሚገባበት አይታወቅም ይባላል። ቡ እያንተ ገባህበት አይደል፣ አስቀናለሁ አስቀናለሁ ብለህ እና ፕራንክ እየተደረገ ነው። በሌላ መንገድ ደግሞ እያስተማረች ነው ብዬ አስባለሁኝ። ፍቅር እኮ እንደዚህ አይደለም። ጉንፋን አይደለም ወይም ጠዋት ገስ ገዝታችሁ ማታ የምትቀይሩት ቲሸርት አይደለም እንዴ፣ ምንሽ ነው። እና አፈቅዳለሁ ስትል የእውነት እንዳይመስላችሁ፣ አትደነጋገጡ፣ ብዙም ነገር አትሰደቡ ማለት ነው። ተመችተኛል ዛሬ ማርያምን እና ማለት ነው። ሀይሜም ከቅዱስ ጋራ ምንም ነገር አልጀመረችም ምንም ማለት ነው። ትላንትና ተመካክረው ነው የመጡት። ከቅዱስ ጋራ ማለት ነው። ዛሬም ከሊንዳ ጋር ተነጋግሯል። በጣም እርግጠኛ ነኝ። የምር ፊታቸው ራሱ ይነበባል፣ ያስታውቃል። ከልጅቷና ና ከሀይሚ ጋር ማለት ነው እና ለማስተማር ነው። ብቡዬ ምስኪን ትላንትናም ተበላ፣ ዛሬም ተበላ። እና አይዞ የምር እና እንግዲህ እናንተም ተረጋጉ። የምር ፕራንክ ነው። መቼም አይሆንም። እሷ ኮ ስራው አደል እንዴ ከብዙ እንትና አይደል የምትሰራው ከብዙ ዩቲዩበሮች ነው የምትሰራው። እና እሱ እንዴት ለይታ ፈቅሬሃለሁ አለችው እንዴ ጭረሽ ጭረሽ! እረ ተው ተው! ግን ዛሬ ፍጹሜና ሶስና ፍጹሜ የቤት ተለቀቀው አይታችላል፣ ዳኒ ሮስት እንዴት እንዳስተማሩት ማለት ነው በተዘዋዋሪ እሱንም ይሄንን ስሜት እንዲገባው ግን የዳኒ ሮስት ድሮ ቀብሬዋለሁ ብለዋል እንግዲህ በዚህ አጋጣሚ ፍጹሜና ሶስና ሳላደንጋቸው አላልፍም። ዳኒን ለማስተማር የተጠቀሙትን መንገድ ማለት ነው። እሷ ትክክለኛ ሆና ነው የተወነችው ከሱ ምንም እንደሌላት። ፍጹም ደግሞ ምንም ነገር አልወጣውም፣ ግን ምንም ነገር የለንም እያለ ነበረ እና ዳኒ ብዙን ስህተቶች ሰርቷል አይደለ የብሩኬ ፋይል አለኝ ፋይል አለ። የገዛ ፍቅረኛው የገዛ ማለት ነው ዲስሬስፔክት እያደረጋት ነበረ። አሁን ዳኒል ውስጥ በምንድን ነው የሚመለሰው? በማስተማር ነው ማለት ነው። ቢሉትም አልሰማም ብሎ ብሎ ናታንን ከሱ ተጨምሮ እየታሳደበ ነበረ እና እየተጠቀሙትን መንገድ የእውነት በጣም ደስ ይላል። ሌሎቻችሁም ሰዎች ሰውን በስድብ እንደማይመለስ በነሱ ተማሩ ማለት ነው። ያም ሆነ ይሄ ዳኔና እንትና ሶሲ ይታረቃሉ። ቢኮዝ ፍጹሜ ምንም ነገር እንደሌላቸው ነው ዛሬ የተናገረው ማለት ነው። ግን በጣም ጎበዞች